በአርባ ሄክታር መሬት ላይ ያረፈው አዲስ ዓለም አቀፍ ኮንቬንሽን ማዕከል የኢትዮጵያን የቱሪዝም ኮንፈረንስ እንደሚያሳድግ ታምኖበታል። ከቀናት በፊት በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ወደ ስራ የገባው ማዕከሉ ለጎብኚዎች ለተከታታይ አስር ቀናት ለጉብኝት ክፍት መደረጉን ተከትሎ የተለያዩ የህብረተሰብ ክፍሎች እየጎበኙት ይገኛሉ። በዛሬው ዕለትም የለሚ ኩራ ክፍለ ከተማ ሰራተኞችና ሌሎች የህብረተሰብ ክፍሎች ማዕከሉን ጎብኝተዋል። በጉብኝታቸውም ማዕከሉ ኢትዮጵያን በሚመጥን መልኩ የተገነባ ሆኖ አግኝተነዋል ብለዋል። በጣም የሚደንቅና የሚያስደስት ነው እና እኔ ደግሞ በእኔ ህይወት ይህን ማየቴ በጣም ደስተኛ ነኝ። ለምን ብትይኝ ብዙ ነገር አሳልፌያለሁ። በጣም ከጠበቅኩት በላይ ነው። እንደዚህ አይነት ትልቅ ስራ ማለት ይሰራል ተብሎ መገመት ከባድ ነው እና በጣም ቆንጆ ነው። የሀገራችንን የማዕድን የውጭ ኤክስፖርት የምናደርጋቸው እንደ ቡና አይነት ሁሉንም ምርቶች እዚያ አይቻለሁ። ባጭሩ እንደውም ባንድ በነበረን አጭር ጊዜ በጣም ብዙ ነገሮች ለማየት ያለው በጣም ቆንጆ ነው። የሆነ አንድ ደረጃ ከፍ የሚያደርግ ይመስለኛል። ዱባይ በየሳምንቱ ለውጥና የነበር ድሮ በደርግ ጊዜ ይሄም አሁን በየአመት አይደለም የሚቆየው፣ ቶሎ ለውጥ እናያያየን ነው በቶሎ በቶሎ እያለቁ ጥሩ ነገር እያየን ነው። እንደዚህ አይነት የስብሰባ ማዕከላት እንደዚህ አይነት ትልቅ ኮንፈረንሶች የሚደረጉባቸው ማዕከላት አልነበሩም። አሁን ከዚህ በጣም ብዙ ነገሮች ተሰርተዋል። እንግዶች መጥተው የሚያርፉበት የሚያዩት፣ ለአይን ሳቢነት ያለው ነገር ከዚህ ቀደም አልነበረንም። አሁን ላይ በዓለም አቀፍ ደረጃ ተወዳዳሪ የሚያደርገን ነገር ትልቅ ስራ ነው ብዬ ነው እኔ ማስበው፣ እዚህ የተሰራው ስራ ማለት ነው። አዲስ ዓለም አቀፍ ኮንቬንሽን ማዕከል ኢትዮጵያ በዓለም አቀፍ ደረጃ ሀገር በቀል ምርቶቿን ለማስተዋወቅና መዲናዋን የቱሪዝም ኮንፈረንስ ለማድረግ ትልቅ አስተዋጽኦ እንዳለውም ጎብኚዎቹ አንስተዋል። ብዙ ሀገር ጎብኝቻለሁ ይህንን የሚያህል አላየሁም። ታይላንድ ሄጃለሁ፣ ቻይና ሄጃለሁ፣ ብዙ ሀገር ሄዳለሁ፣ ጀርመን ሄጃለሁ። ግን ይሄ እንደዚህ አለ ምንም ታዳጊ አገር አሁንኛ ከአፍሪካ አንደኛ ነው። ምን ሆነው በዚህ ይህ ህዝብ መጥቷል። አንደኛ ማረፊያ ነው፣ ሁለተኛ ነገር ደግሞ ብዙ ነገር ይታያል። ገና ወደፊትም ከዚህ በላይ ጎብኚ ይመጣል። ስለዚህ እድገታችን በዚህ ይለካል ማለት ነው። የአፍሪካ ስብሰባዎች ምናምን ሲካሄዱ ከዚህ በፊት የነበረው ሜክሲኮ የነበረው ጋ ነው፣ እና በጣም ሆቴሎች ችግር ሊሆን ይችላል። እና አንድ ማዕከል ላይ ሁሉንም አገልግሎቶች እንዲያገኙ ያረጋቸዋል፣ እና ብዙ ነገሮችን ቀለል ያረጋል ብዬ አስባለሁ እና በምልሽ ጥሩ ነው። ከፍተኛ አስተዋጽኦ ነው ወደፊት የሚያደርገው የንግድ ማህበረሰቡን ሰብስቦ ይይዛል። እንደ ገና ሌላ የውጭ ዜጎች ሲመጡም ጥሩ ነገር አይተው ጥሩ ነገር ሁኖ እዚህ ጋር የተለያዩ ድርጅቶች አይቻለሁኝ። እነዚህ የተለያዩ ድርጅቶች በዚህ መመሰረታቸው በአጠቃላይ ከብዙ ብክነት፣ ከብዙ ትራንስፖርት ሩጫ ከዚህ የሚፈልጉትን አግኝተው እንዲሄዱ ያደርጋል። በተበታተነ መንገድ የሚደረገው ይሄ ሆቴሎች እኛ የምናገኛቸው ከውጭ የምናገኛቸው እንግዶች ሲመጡ የምናገኛቸው ዶላሮች አሉ። አሁን እነዚህ በአንድ መልኩ ተጠራቅሞ እዚሁ ነው የሚደ መኝታው እዚሁ ነው መዝናኛው እዚሁ ነው ኤቭሪቲንግ እዚህ ስለሆነ ሁሉ ነገር እዚህ ስላለ በጣም ኢትዮጵያ ተጠቃሚ ትሆነ በስሟም ከፍ ጽኑ መሰረት ላይ የሚያቆማት ነው። በአሁኑ ወቅት በመዲናዋ እየተገነቡ ያሉ ዘርፈ ብዙ የልማት ስራዎች አዲስ አበባን የሚመጥኑና ስሟን ከፍ የሚያደርጉ መሆኑን ያነሱት ጎብኚዎቹ አዲስ ዓለም አቀፍ ኮንቬንሽን ማዕከልም ለመጪው ትውልድ የሚተርፍ ሀብት መሆኑንም ተናግረዋል። ድንቅ የሆነ ነገር በጣም ድንቅ ነው ለትውልዱ ታሪክ እየተጣለ እየተመሰረተ ነው ያለ ትውልዱ ይሄን ቢያይ በውጭ ከሚያወሩ በውጭ አሉባልታ ከሚናገሩ ይሄን አይተው ይሄን ስራ አይተው ለልጅ ልጆቻችን ለሚመጣው ትውልድ መሰረት የተጣለ ነው። በጣም ነው የተደሰትኩት። መንገዶች እንኳን ተጀምረው ምን ያህል ጊዜ እንደሚቆዩ ይታወቃል እና ቀጣዩ ትውልድ ደግሞ ይህንን አይቶ ደስ ምልሽ አገርሽን እንድትወጂ ያደርጋል። አሁን ብዙ ቦታዎች እዚህ ጋር እያየን ነበር ነበርና በሰቨንዲ በጣም ብዙ ያላየናቸውን ነገሮች እኔ ማየት ችያለሁና ቀጣዩ ትውልድ ሀገሩን እንዲወድ በዛ ላይ ደግሞ እኔ ምንድነው እኛ ሀገር ውስጥ ያሉ አሁን እነዚህ ማዕድኖች ጌጣጌጥ የሚሰራባቸው እኔ ከውጭ ነበር የሚመጡ የሚመስለኝና ይህንን እንድናውቅ አርጎናል ማዕከሉ ለጎብኚዎች ክፍት ከተደረገ ቀን ጀምሮ በቀን ከአራት ሺህ እስከ አምስት ሺህ የሚሆኑ ጎብኚዎች እየጎበኙ እንደሆነም ተገልጿል።